ያኔ መጀመሪያ ጊዜ ጉታ ጀራ ሄዶ ሙሽ እያሟት ሰልቶ ሲመጣ፣ ሊመጣ ብቻውን ሊመጣ ሲል ከዛ እንዲህ ሲመጣ ትንሽ ነው። አሁን አንድ ነገር ብሰማ ጎድሶኛል፣ አለቅሳለሁ በቃ የእውነት እነኩ ከመጀመሪያው ጀምሮ እስካሁን ድረስ በቃ ፍቅር ናቸው የሆኑ ፍቅር ፍቅር ፍቅር። ምንም ነገር ሰው በመሀላቸው ይገባ ቢጣሉ፣ ምን ቢሉ፣ ምን ቢሉ ፍቅርን በቃ ፍቅርን ይዘው የመጡ ሁለት እንኮች ተማሪ

እሷ ይሄን ነገር አላረገችውም። ስለዚህ ይሄን ፍራንካችሁን ብታረጉ ስራ ነው ስራ ነው፣ ግን ደግሞ ሀይሚየን ይሄን እንደዚህ ብላ መጥራት የለበትም። ስሟል ማጥራት አለባችሁ። ይሄ ነገር ለዘላለም ነው የሚቀመጠው። ስለዘላለም እና ሁን ቀመጥ አሁን እሱ ምን አለ? ስሟ ይቀራል። የቀረ ምንድን አለ? ቪዲዮ አለ። ለምንድን ይሄ እንትና አሁን ስለ ባላቱ መልሙ እንጂ አንደ የቀረ ቪዲዮ ነው ያለው

ከትላንትና ወዲያ ከቡሩኬ ጋራ ተመንትን ብለው ነው ፕራንክ ያደረጉት። መለኛው ምንድን ነው የሚሉት? በሀይኒ የመጣ ልታስጀበድበው ነበረ፣ በሀይኒ ስለዚህ እኛ አይሰሙንም። እነሱ ስለሚተዋወቁ ሰው ይሄ ተመልካች ነበር።

ትናንትና ገባች፣ በሰላም ገባች። መንገዱም ሰላም ነው፣ ምንም ነገር የለም፣ ገባች። የደብረ ብርሃን ልጅ የደብረ ብርሃን ልጅ ናት፣ በሰላም ትግባ። ጠበል ነገ ትሄዳለች። ነገ ገባለሁ ብላኝ አለች። ጠበል እንግዲህ መድኃኒዓለም ከእሷ ጋር ይሆን። ነገ ገባለሁ ብላኝ

ብዙዎቻችን እኮ በስደት ላይ እሱ ነው የሚጫወትብን፣ እሱ ነው የሚጫወትብን። አብሮን ቁጭ ብሎ እራሴ ጅዳ አለብኝ እኮ እኔ። እኛ ይኸውልሽ፣ እኔ ለቤተክርስቲያን ቅርብ ነኝ። የኛ አማኑኤልና የኛ ግቢ ግንብ ነው።